ነው በቃ ሀምሳ ስድስት ኪሎ አድርጌዋለሁ። ኪሎ ትሪፕል ትሪፕል ትሪፕል የት አላችሁ የኔ ዩዘር። የኔ እናት ሰላሳ ሺህ ትግባና ቀጥታ ሻወር የአረብ መላዲስ ይዘንዬ የኔ እናት በጣም ነው የማመሰግነው። ሩ ሰላሳ እሺ፣ እንግባና ትሪፕሉ እንጠቀምበት። ኤደንዬ ዬ የኔ እናት እና ቤኖት ምንድን ነው ምንድን ነው?

ን ዱቄት አንቺ ፊትሽ ላይ ታጎኚዋለሽ አፈ አትክልት ምናምን ነው የም ጠቀሙት ትችላላችሁ ግን፣ እሺ ደግሞ እንዲህ ስትጎርሪ ስት

ሆኑ ምላሷ ራሱ ሲኒ ሸዋር እገባልሻ፣ አለ መቶ ትላለ። እንደ ስኪ መቶ ግቢ። ምንድን ነው ያልከው? ና እንድገማው። መቶ ግቢ ነው ምን

ሻዋርማ እና ሶስት ስዳት አለ። አራት ሰው አራት አበባ፣ የለንም የለንም፣ የላቸውም። አበባ አራት አበባ የላቸውም። በቃ ያዙት፣ ሰገጡብሽ እኮ ነው እና አበቦቹ ቤቲ ቴንኪዩ ቴንክ ዩ ወዶቼ። አንድ አበባ ያልጠወለገ አበባ ሰላሳ ይገባ። እንጠቀምበት፣ ትሪፕሉን ሰላሳ እንግባ። ቴንክ ዩ ኤደንዬ፣ ዱንያ ጠፊና። ቴንክ ዩ ክበሩልኝ። ትሪፕሉን እንጠቀምበት። ገና ነኝ። ቴንክ ዩ የእኔ እናት

እንዲደርሳል ወይኔ፣ አምላክ ምን ይሰራል? የእሱ ጋ ቁጭ ይላል። አምላክ የት ነው ያኛው? አንደኛ ቅጣት

ለኛ የለኝም ገብታ ቪዲዮ ለምንድነው? አንደኛ ቅጣት ዋረፍተሽ ትንከባለሽ ያለሽ። ሁለተኛ ቅጣት ወተሽ ሌባሌባ ያለሽ። ሶስተኛ ቅጣት እዛ ጋር ጥግ ያለው ነው። ምን ሆነሽ ነው ስንልሽ አጋራሽ ሻንቼ ነው ትያለሽ። አራተኛ በሆነ ያለ ነው፣ በጣም ሩቅ ሀገር ላይ ያለ ነው። እሺ አስር ማንኪያ በርበሬ አርገ በርበሬ? ለምን እናንተ ግን በጣም ጨካኝ ናችሁ። እናንተ እኔ እኔ በጣም

መቼም ሰፈርም፣ ሽንት ቤት የለም አትይም? በዚህ እድሜሽ አታፍሪም? ሽንት ቤት ይሄ ብልሽን ነው፣ እና ወጣ አትይም? አልጋ ላይ አይደብርም? ይደብራል ሚሚ፣ ቢደብርሽማ ምን ያሸናሻል? አልጋ ላይ ወጥሮሽ ነው መቼ በእንቅልፍ ልብሽ ሽንት ቤት ናፍቆሽ ነው? አረ ሆናችሁ ጨርሳችሁ። ለዚህ ነበረ ተሯሯጣችሁ። ከዛ ላይ ኢቨን እንኳን ሰላሳ ሺ ልትሞሩ አልቻላችሁ። እኔም መቅጣት አልቻላችሁ። አንቺ መቶ መሙላት እንዳቃቶች ማለት ነዋ። እስኪ ፋሚሊ አንድ ሶስት መቶ አስገብቶች፣ ጨፈርሽ። እናመሰግናለን። ሂዱበት ሂዱበት ሂዱበት፣ አግዟት አግዟት አግዟት። አንቺ አደን ጊዜ እንደዚህ አቅማችን ገና አይወቅሻ አልመሰለኝም። በጣም አመሰግናለሁ። እሱንስ

ወይዘሪት ነቃበይ እንጂ ጠጋበይ፣ ጓደኞቼ ነው። እንዲሁ ሆነን ከጨረስን ሻወር ነው። እሺ የምትገቢ ከቤት? እኛ ሁል ጊዜ እንችላለን። እኛ ምንድነን እንችላለን። ሰው ግን ደደብ ነው አለ እስኩር አሁን አድርጉት ግላፉን እየነካችሁ፣ አሁን አድርጉት። ወይኔ! ኧረ ው- በአምስት ነው የሚያባዛል። ሂዱበት! ወይኔ። እኛም እኮ እናቃለን። ግን ደግሞ እኛን ይምሩናሉ እኮ ነው እንዴ? እኛ ላይ ሲሆን ቅጣታችን ምራላችሁ። ዝም ብለናቸው እንትን ስንል ትሪፕል ትሪፕል